የራስህ ሰው በስነ ስርዓት አስተዳድረ አብልተ በሰላም ገብቶ በሰላም ወጥቶ ልጆቹ ትምህርት ቤት በሰላም ሲገቡ እቃ የጠፋብን እቃ ልና ጎረቤት ሂደን እናምጣ ስትለው ይሄ ህዝብ ተነስቶ ሄዶ እቃ ይፈልገን። እቃው ከሆነ ወይ ያሸንፍ ወይ ይሸነፍ። አሁን ግን ትግራይ ጋር ገጠመ። ኤርትራ ይዞ ስድስት ሀገራቶች ይዞ የሌላ ሀገር ኢንቴሊጀንስ ይዞ ከትግራይ ጋር ገጠመ። ገጠምን ለትንፋሽ ተርፈናል። ከአማራ ጋር ገጠመ። አማራን ወይ ደግሞ ኤርትራን የሚያናድዳት ምናደረገ ፕሪቶሪያ ብሎ አመጣ። ምንም ጥቅም የሌለው ለትግራይ ህዝብ የፕሪቶሪያውን ምንም ያደረገለት ነገር የለም። በዚህ ሰት የትግራይ ህዝብ ቤቱ የእንትን ድንኳን የስደቱ እየተቃጠለበት እየተራበ ነው ያለው አምስት ዓመት ይዞ። ስለዚህ ያችን አመጣና ምናደረገ ለትግራይ ትንፋሽ ሰጣ አስመስሎ ቀዝቃዛ ወላፈን ነው እየለበለበው ያለው የትግራይ ህዝብ ምንም የመጣለት መና የለም። ከዛ ያችን ለቀቅ አደረገና ከዛ ምን አደረገ? ማንን አስኮረፈ? የአማራንና ኤርትራን አስኮረፈ። የአማራና የትግራይ የኤርትራን አስኮረፈ። ምን አሉ? ከዛ ምን ለማለት ነው? ለኛ አሁን እኛ ምን ብሎ ለማሳቀቅ ነው? ለእናንተ ስል ከነዚህ ጋር ተጣልቻለሁ፣ እናንተ ምን አርጉትልኛ ያላችሁ አይነት እንዳንሰጣችሁ። ሄኮ አማራ እኮ እንደዚህ ስላለ ነው። ቆዩ አማራን ላረጋጋ አይነት እያደረገን እድሜው እያራዘነ ምክንያቱም መምራት ቢችል የትግራይ ህዝብ ማለት ገመድ ነው። ስትችለው ይችልሃል። ገመዱን አስተካክለህ ስትስበው፣ ስበህ የፈለግበት ጋር ወስደህ ትጠቀምበታለን። የኢትዮጵያ ህዝብ ቻይ፣ አንተ ብቻ አስተካክለን መምራት እወቅበት። ወንበር ቁም ይነካብህ የለ። ግን ስለማይችል ከችግር ወደ ችግር፣ ከችግር ወደ ችግር፣ ከችግር ወደ ችግር እያለ ይሄንን ትውልድ እሱን የሚያውቀው ትውልድ የሱን መሃይምነት የሱን መጥፎነት የሚያውቅ ትውልድ ምን ያደርገዋል? ያጠፈዋል። ሲያጠፋው እሱ አዳፍ ያደረገው ህፃን ልጅ አለ። ልብ አርጉ፣ ምልክት እንዲሆናቸው እሱ አዳፍ ያደረገው ህፃን ልጅ፣ የዛ ጄኔሬሽን እሱን ሰግዶ እንዲኖር ያደርገዋል። የዛ ልጅ፣ እሱን እያሳደጉ ያለ ልጅ ሲያድግ ማንን እየሰገደ ይኖራል? ግርማዊነቱ ያለለት በዛ በልጁ ዕድሜ የሚያድጉ ልጆች እሱን ይሰግዱለታል። ኦኬ። ከዛ ከሱ የሚያሳድገው የማደጎ ልጁ ግን በላይ ያለው ወጣት ግን በየሰበብ አስባቡ ምን ያደርጓል? ማዳበሪያ ያደርጓል። ይህንን የነቃ ሰሜነኛ ካለ ይነቃል። መኖር ነው ጀግንነት። ከምድር በታች የምትኖርባት ከሆነች ሀገር ምን ታደርግልሃለች? መኖር ነው ጀግንነት። ማወቅ ነው ጀግንነት። ስንኖር ስንበላ ነው ጀግንነት። የትግራይን ወርቅ ያያችሁት ነው ሀያ ሰባት ዓመት ድምፁ ሰምተ ነው የማናቅ። ዛሬ በትራክተር ህጋዊ ባልሆነ እየቆፈረው ነው አይደል? ማን ነው እየበላ ያለ? የትግራይ ህዝብ ግን ቆሎ። ስለዚህ ባለማወቃችን መበላታችን ፋክቱ ይሄ ነው። ስለዚህ አሁን አንተ መተህ ስለ ሰሜኖቹ ምናምን ብለህ ስለ ሰሜኖቹን እንትን ለማጋጋል ብትነግረኝ ምንም የማይዋጥላት ሰው ብትኖር እኔ ከመጀመሪያ ጀምሮ አይዋጥልኝም። ምክንያቱም የኢትዮጵያን ህዝብ የድሮ አመራሮች በህይወት ጠፍተው በህይወት አልፈው እያለን ሞተው እያለን እንዳሉ ተነግሮት ተመርቶ ያውቃል። ለአመታት ለአመታት ጌቶች አሉ እያለን ተመርቶ ያውቃል። ምን ያውቃል ይህ ህዝብ? መለስ ዜናዊ ይኑር ይሙት የማቅ ማህበረሰብ እኮ ነው ያለን። ማን ነው መሪው ብትለው መለስ ዜናዊ የሚልህ ማህበረሰብ እኮ ነው ያለን። የሚያሳዝን ማህበረሰብ። ዛሬ መሪው አብይ እንደሆነ ማቅ ማህበረሰብ እኮ ነው ያለን ይሄንን እኮ ነው እየተራበ ያለው የማንም ዱርያ አጭበርባሪ ከየት እንደመጣ የማይታወቅ ዴር ሚሊዮነርስ ደንቆሮ ሚሊዮነር የሆነበት እግዚአብሔር ፈሪህ ያለው ትምህርት ቤት ሄደ ደግሞ መሬት የተኛበት ሚድል ክላስ የሚባል የጠፋባት ሀገር ነች። ምን ልትለይ ነው? ምንም የምነጋገር አንችልም። አንድና አንድ ዝምታ ወርቅ ነው ብትናገረው ውሃ ላይ ስለሚፈስ እችን ሀገር መሪ የላት። ከዚህ በፊት መሪ ኖራታል ማለት አይደለም አትሊስት ግን ከበጣም ክፉ ክፉ መሻሉ ሌባ ይሁን ወሮ በላ አረጋግቶ አትሊስት ከአዲስ አበባ ናዝሪት ከአዲስ አበባ መቀሌ ኮሽ አይልበት ሄድ ነበር አትሊስት ምክንያቱም አሀፍቱ ኮምፔር ከበጣም ክፉ ክፉ ይሻላል አለበለዚያ ግን አሁን የማንም የማንም ተወላጅ ሁን ተመችቶኛል ካልክ ይመችህ ኦሮሞ ተመችቶታል ብዬ አላቅም ማአት የሌላው ብሄር ብሄረሰብ ከዚህ መንግስት ጋር ስክትት ብሎ ከገባ ይመቸዋል። ስንት መከራ እየከፈለ ትላንትና የኢትዮጵያ የትግራይና የኦሮሞ አንድ ላይ ነበራችሁ ብለህ ብትለኝ የኦሮሞ ኢንተረስት ስለነበራቸው በረሃ የወጣ ታጋይ ስለነበራቸው ያንን የሚደግፍ ኃይል ስለነበረ ከኛ ጋር ቆመዋል። እዳዝሚን አማራን ጠልቶ እንደዚህ ጋር ዘኖ እዚህ ጋር መጣ? አይደለም፣ አይደለም። ትክክለኛ ኢትዮጵያዊነት ያቀነቀነ መስሎት፣ ኦፍኮርስ የአማራ ሕዝብ ኢትዮጵያ ስትለው እንደምታውቀው ነው ልክክ ብሎ ከአብይ ጋር ተላኮ ነበር። አብይ ያለው ያልከውን አደርጋለሁ ብሎ ተነጥፎለት ነበር። ተነጥፎለት ሲያበቃ ግን ልክ ሂዶ ሂዶ ሂዶ ሲያበቃ ከህወሀት ከምንፈጠር ፕሪቶሪያ ብሎ አመጣ። ማንን ማንን አባልቶ እሱ አልፎ ታረቀ። ይህ ህዝብ ማክሮፍ ያንሰዋል። ዋጋ እኮ ነው የከፈለው። ጎረቤት አሰጥቶታል፣ ደማቅ ቀብቶታል፣ የገባለት ቃል በልቷል። ስለዚህ ኦፍኮርስ ስትናደድኮ ሲናደድኮ የራስህ ልጅ ራሱ አሻፈረኝ ብሎ ይወጣል። ሰጣህለሁ ብለ ልከኸው አሰርተኸው አስወልውለው ወፍጮ ቤት ልከኸው ከዛ ሲመጣ ፕሮሚስ ያረክለት ሳትሰጠው ስትቀር በሩ ደርግሞ ብ ይወጣና ከውጭ ሆኖ ድንጋይ ሁሉ ሊወረውር ይችላል። ምክንያቱ ስ ፍርስትሬሽን። ስለዚህ ለዚህ ህዝብ ያስከፈለው ዋጋ የማናቅ እንዳይመስላችሁ፣ ወይ ምን እንደተከፈለ ወይ ደግሞ ለምን እዚህ እንደደረሰ የማህበረሰብ ዊ ነው ወይ መድረስ ስለነበረበት ደርሷል። መከፈል ያለበት ተከፍሏል። አንድ ነገር ግን ትልቁ አንድ ኃይል እንዳላቃለሁ፣ ከፈለጋችሁ እግዚአብሔር በሉት፣ ከፈለጋችሁ ዩኒቨርሲቲ በሉት፣ ከፈለጋችሁ ካርማ በሉት፣ አንድ ትልቅ ኃይል አለ። ያ ኃይል ሲቆጣ፣ ያ ኃይል ሲቆጣ ብትር አይቆርጥም። ያደርገዋል ነገሩ እንዳይጥም እንዳይጥም እሱ ነው የገጠማት ኢትዮጵያ የተቆጣ ፓወር አለ ያ ሲቆጣ ደግሞ ዱላ አይቆርጥም። አላስፈላጊ አመራር ይልክብሃል። ቄሶችን ያሳስትብሃል። ሼኮችን ዕልማዎችን ያሳስትብሃል። ነገሩን እንዳይጥም እንዳይጥም ያደርገውና የሚፈልገው ካጠበ በኋላ የሚጥመውን ይዘው ይመጣል። በዚያ አምናለው። ክርስቲያኔ ኦርቶዶክስ ነኝ። በዚያ ምናለው አዴንደፍተደይ እድለኞች ከሆንን ያ የታጠበ የታጠነ በእግዚአብሔር ስራ እናያለን። ከዛ በተረፈ ግን ሃይማኖታችን መቀለጃው የሆነበት ዘመን አሁን ነው። ማንም እየመጣ በየሶሻል ሚዲያ ሃይማኖታችን ገልቦ ሲገርፎ የምናየው በዚህ ዘመን ነው። ይሄ ደግሞ የባሰ ነው። እኛ እስልምና ክርስትና ለሙሉ አፍሪካ የሰጠን ማህበረሰቦች፣ ዛሬ ግን የሞንኬ ወላ ይሄ አይኑ ጨፍኖ ቄስ የሚገባ ሃይማኖት መጥቶ በየሶሻል ሚዲያው ማንነታችንን እየጣለ የእሱ ማንነት ለማንገስ የሚሄድበት እርቀት የእግዚአብሔር ቁጣ ነው አንድ ኃይል አለ የተቆጣ ነገሩን አበላሽቶታል ነገሩ ስኪ ያስተካክለው ደግሞ እመኔ ትልልቅ አባቶች አሉ የላመ ያልጣመ የማይበሉ በእጃቸው ስፍር በልተው የሚጸልዩ እኛ የነሱ ልጆች ነን መጥፎዎች ሊሆን እንችላለን። የእነሱ ስራ ግን ታሪክ ይሰራሉ። እያሁን ያለው ለዚህም ነው ዝም የምመርጠው። ግን አንዳንድ ሰው እንደዚህ ነገር ለማጋል ብሎ መጥቶ ለመናገር ሲፈልግ አልቀብለው። ስለዚህ ፕሊስ ተነግራችሁ አታናግሩኝ። ማን እንደሆን ክኝ ያቃሉ፣ ከት እንደመታቋል ወዴት መሄድ እንደምፈልግ ያቃለኝ። ስለዚህ ይህን እንዲህ ያለ ብልጭልጭ መብራት የሞላበት ከተማ ስላሳየኝ ይሄ ለእኔ አይገርመኝ፣ ምንም ነው የማይገርም የኢትዮጵያ ህዝብ አስተካክለህ የሚፈልገውን እንዲሁ በመጠኑ አሳምረህ ከሰጠኸው እንደ ግመል ግመል ታውቃለህ፣ አለ ሶስት ወር ውሃ አይጠጣም መጓዝ ይችላል። የጫንክ ብቻ ነው። ኢትዮጵያ ማለት የኢትዮጵያ ሕዝብ ማለት ግመል ማለት ነው። አሳምረህ ከያዝከው አትሊስት በቀን ሁለት ጊዜ እንዲበላ ብትፈቅድለኝ። ጨበረቀ የምታሳየኝ ደግሞ የውሸት እንደሆነ አውቀዋለሁኝ። ምክንያቱ የታመመ ሕዝብ አለኝ፣ የወደቀ ሕዝብ አለኝ። መሀል ከተማ ሆኖ ገበሬን አርሶ የሚያበላው አደፋርሶ ለማኝ ሆኖ በየአዲስ አበባ እያየሁት ነው። ስለዚህ ርስ አሸብርቀው ደብልቀው ምንም የሸበረቀ ሀገር ነው ያለ ነው። የትም ሀገር መሄድ እንችላለን። ፓሪስ ብሄድ የትም ከዚህ ተነስቼ ነገ መሄድ ይችላለ። አለም መዞሩ ይችላሉ። ክብር ምስጋና የግባን እግዚአብሔር ሲዳር ደረሰኝ። ግን ደንቆሮች አታርጉን። መሀይማኖች አይደለንም። ዝም ማለት አለማወቅ አይደለም። ስለዚህ ከዛ ዘሎ ወደዚህ ዘሎ ወደዛ ዘሎ ስትለኝ ያንንም እንዲዘል ይህንንም ከዚህ ጋር እንዲገጥም ያደረገው ኃይል አለ። የትግራይ ህዝብና የኤርትራ ህዝብ አንድ አይነት ህዝብ ነው። አንድ የነበረ ህዝብ ነው። አሁንም አንድ አይነት ህዝብ ነው። የፈለገ ነገር ብታመጣ ፖለቲካው ነው እንጂ ይኸው እያየኸው ነው አደለ? ስትለየው ሲጠበቅ አስቸጋሪ ነው። ስለዚህ እግዚአብሔር ያ እሱ የፈቀደው ሲመጣ አይደለም እኛው ዘውዘው ያለ ነው። አለም አንድ ሊያደርጋ ስለሚችል በሱ እናምናለን። እግዚኦ መሐረነ ክርስቶስ ምን ይሉታል አሁን? ምን ይሉታል አሁን? ኤኒዌይ ናንድ ድሞ ወንድሞች ምና ናንድ ደ ሆን አንድ ነገር መናገር የፈለኩት ምታ፣ የጋለ ብረት አድርጋችሁ የምታጋግሉት የቀዘቀዘውን የምትቀሰቅሱት ሞተር የላችሁም። ዊ ኖው ፍሮም ደ ቢጊኒንግ፣ ዊ ኖው ፍሮም ደ ስክራች። ግን ይሄንን የሚያደርግ ወይ ይሄንን ህዝብ እንዳርጎ የመምራት አቅሙ ከሌለ አቅምህን ነው የምታደርገው። ሰው እኮ ያለውን ነው የሚሰጥ። ያለው ሲሰጥ ሰው ትታዘበዋለ እንጂ አትቀይመው። ምክንያቱ ዳስዋሪ ነው እሱ ነው የሚያውቀው ዳስ እንጂ የኢትዮጵያ ህዝብ ሄነው እንዲህ እጁ እንዳቀባበሉ ይሄ ነው እንጂ እጁ ከዚህ ካለው ካወቅ ካለው መንግስት። ስለዚህ ፕሊስ እኔ እንደዚህ አይነት ትንኮሳ ሰምተህ እንደገና ደግሞ ስትናገር እንዴት አደረግከው መሰለ ትግሬና አማራ አነሳና የራስህን ስም ማንሳት አልፈልግም ወደ ትግሬና አማራ ብሄር ካለው አንተም ብሄር ሊነሳ ይገባ ነበር። ከመጀመሪያ እኔ የዚህ ተወላጅ ነኝ ይህንን ነገር አልደግፍም ብለህ ከዚያ በኋላ የሌላ ሰው ስም ትናገር የሰውን የሰው ስም እጠራ ከሆነ ለጋስብና አሉባልታ ስለሆነ የመጣው ማግኘት አለብን ማግኘት ስላለብን የተናገርኩት እንጂ፣ በዚህ ሰዓት ኮ ብትናገረው ነገር ይሄንን ነገር ጥቁር ድንጋይ ላይ ውሃ ማፍሰስ ትርጉም ነው። ስለዚህ እንዲህ ያለ ማጋጋል፣ በተለይ ደግሞ እኔ ጋ ምናልባት የተቀየመ ትግራይ ተወላጅ ተቀየመ የአማራት ወላጅ ጋር ገብታችሁ ትንሽ ገንፈል የሚሄዱ ሰዎች ጋር ልታምቁት ትችላላችሁ። ይሄ ቀዘቀዘው ልታግሉት ትችላለን። እኔ ጋር አይደለም። ዛሬ ከትናንት ጀምሮ የኔ ቃል ይሆን ተመትቼበታለሁ። በኔ በጋለ ሰዓት ተሰድቤበታለሁ። ግን ዛሬ እኔ ስለው የነበረ ላይኖት መጥቶ ተደርድሮ እያየሁት ያለሁት ስለ ኤርትራና ስለ ኢትዮጵያ፣ ስለ ኤርትራና ስለትግራይ እንኳን እኔ ስናገረው የነበረ ነው። አሁን ሊሆን ያለው ስለዚህ ነው የማይገረው። ስለዚህ እግዚአብሔር ያለለት እግዚአብሔር ያንምት ስ የሚፈልጉ ሰላሳ ዓመት ሆኑ ዓመት ምክንያቱም በሀያ አንደኛው ክፍለ ዘመን ለሰላሳ ዓመት እድል የሚሰጥ ትውልድ የለም። ሰላስ ትውልድ ነው ያለው። ይሄ ትውልድ በባሌ በቦሌ መጥፋት አለበት። ለምልክት ነው ልጅ አዳፕት አርጎ እያሳደገ ያለ ከዛ ልጅ በላይ ነው የእሱን ለገሲ ተቀብሎ እንዲህ ያለ መሪማ የለም እያለ እየዘመረለት እንዲኖር ነው እየሰራ ያለ። ይህንን ልብ አድርግና ተቀበል ኦኬ። ራሱ ያልወለደው ልጅ እያሳደገበት ያለበት ሁኔታ ከዛ መሰረ ከዛ ያንን የሱ የሱ ፋውንዴሽን ነው የሱ መሰረት ነው። እኛ የኛ ያለ ትውልድ ጠቅላላ በየሰበብ እያደረገ ያችን ሀገር ሳትረጋጋ ጦርነት እየፈለገ እየፈለገ እየፈለገ ማንን ያደቀዋል? ጎረቤት ከጎረቤቱ ወገን ከወገኑ ጋር ያለ ይህንን ጀኔሬሽን፣ ይህንን የሚያውቀው ከሱ በላይ የተማረ ፕሮፌሰሩ ዶክተሩ ይህንን ምን ያደረገዋል? በከፊል ተሳቶለት አሁን ደግሞ ምን ብሎ ጫረ? ከኤርትራ ጋር ብሎ ጭሩ አለ ገር ባህር ይገባታል ብሎ ደግሞ ይሄዳል እዛ። ከዛ እንደዛ እያለ የተመታ ይመታል፣ ትክክለኛ ህክምና ያገኝም፣ ይጎሳቆላል፣ ከቴክኖሎጂም ከእውቀትም ውጭ ይሆናል። ረዳ የፊት ጥርሱ የለውም ትላላቸው። የፊት ጥርሱ የኋላ ጥርሱ ይወላልቃል። ከዛ እነማን ያድጋሉ? ይህንን አዳፕት አድርገው እያሳደገው ያለ ልጅ የእሱ ጀነሬሽኖች ያድጋሉ። እነሱ ምንድን ነው የሚያውቁት? በየትምህርት በየትምህርት ቤቱ ሄዶ ቤት ቤቱ ውስጥ የትምህርት የልጆች ምሳ አርቢቶች እየሄደ በመጠየቅ ህንጻዎች በመገንባት ብልጭ ልጭ ክርስማስ አስመስሎ ሀገርን በማሳየት ያንን ነው የሚያውቁት እነዚህ ልጆች በዛ ነው የሚያድጉት። ከዚህ መሪ በላይ አለ እንዴ? እንዴት ተደርጉ እዛ ግርማዊነቱ ይዘፈንለታል። ነግሳለሁ ብሎ ነግሷል። ግርማዊነቱ የእንደራሴ ይባላል ማለት ነው። ስለዚህ እኛ እኮ ግርማዊነቱ እያላቸው ያለነው እኮ ስለኖርንባቸው አይደለም፣ ስለነገሩን ነው። ኃይለሥላሴ ዘመን ብር ለአሜሪካ እና ብድር ነበረ፣ አይደለም ሰምተነው። ይሄ ጆሮ መቼም የፊተኞች ጓደኛ ነው ያለፉትን። ስለዚህ ስማን፣ በሳቸው ዘመን እኮ ብራችን እኮ በብራና ነበረ ለአሜሪካ እኮ እናበድር ነበር አሜሪካኖች እኮ ይሰግዱለት ነበረ ምን ይሉለት ነበረ ምኒልክ እኮ ባቡር ሰራ ስልክ አስገባ እንጂ ነበር ኖርንበት እንዴ አልኖርንበት በተነገረን አሁን ደግሞ እነዚህ የሚፈጠሩ በሱ በሚያሳድገው ልጅ እድሜ እ ዶክተር አብይ እንደዚህ እኮ ነው እንዳ እንደዚህ እኮ ነው ይባልለታል በዙ ይነገርለታል ለገሱ ተከለ አልተከለም ንግስናው ተከለል ደን ዘናል የቂጠባት ወሬ ነው የምንፈልገው የምንወደው። አሉሽ ተባባሉሽ አለች ዋለቻት ሄድባት ሄጅባት አይነት ስታይል ነው ያለው በዚህ ሶሻል ሚዲያ ላይ ቁም ነገር አድርጎ ትውልዱን የማነጽ የመስራት የሚባል ነገር የለም። ከራሱ ጀምሮ እኩለ ሌሊት ሆኗል እንዳማረብ ሰው እንደቀናብ አበሻ ቀሚሴ ውልቅ አድርጌ ልተኛበት።